በጀርመን ስመጥር በሆነው መኪና አምራች ድርጅት መርሴዲስ ቤንዝ ውስጥ በኃላፊነት እየሰሩ ነው። የጀርመን መንግስት ከፍተኛ የክብር ኒሻን ተሸላሚም ናቸው። ኢትዮጵያዊውን ዶክተር ፀጋዬ ደግነህን እንተዋውቃቸው። የተወለዱት አዲስ አበባ ነው። የ20 ዓመት ወጣት እያሉ በ1981 ዓ ም ለትምህርት ወደ ያኔዋ ምስራቅ ጀርመን አቅንተዋል። እዛው ጀርመን ሀገር ትምህርታቸውን ተከታትለው በኢኮኖሚክስ ሶስተኛ ዲግሪያቸውን ይዘዋል። በስራ ዓለምም በሆምቦልት ዩኒቨርሲቲ በተመራማሪነት፣ በኦልስቴት ኢንሹራንስ ካምፓኒ በቢዝነስ አሲስታንትነት እንዲሁም በተለያዩ ፕሮጀክቶች የማኔጅመንት ስራና ኢንተርፕራይዝ አርክቴክቸር ማኔጅመንት መደቦች ላይ የረዥም ዓመት አለም አቀፍ ተመክሮ ከቀሰሙ በኋላ በአሁኑ ጊዜ በመርሴዲስ ቤንስ የጀርመን ገበያ ዲቪዥን የዘላቂ ልማትና የብዙሀን ማኔጀር ሆነው በማገልገል ላይ ይገኛሉ። ከእነዚህ ሁሉ ስኬቶች በፊት ግን ዶክተር ፀጋዬ ያለፉበት የህይወት ጉዞ ከዚህ ይጀምራል። በእኛ ጊዜ ድሮ ስኮላርሽፕ የሚባል ነበረ። ያ እድልን አግኝቼ ነው ወደዛ ያቀናሁትኝ። ከአስራ ሁለተኛ ክፍል ያለውን ሀይ ስኩል የሚባለውን እንጦጦ አጠቃላይ የሚባለው ትምህርት ቤት ነበር፣ ተፈሪ መኮንን ያው በዘለማድ የሚባለው እና ቮኬሽናል ነበር። ጄኔራል ሜካኒክስ ነበር የጨረስኩትኝ። እና እንግዲህ ያው አሁን ያለ አይመስለኝም ድሮ ስኮላርሽፕ ነበር ያንን አግኝቼ ነው ወደ ምስራቅ ጀርመን ያሄድኩት። ልዩ እንክብካቤ የሚደረግልን እንደዚህ እንደዚህ አይነት ነገሮች አድርገን ነው ሁሉም የሚቀልልን አድርገን ነው የምንገምተው እና አንድ ክፍል ውስጥ እንተኛ የነበረው ለሶስት ነው። የማደጋስካር ተማሪዎች ነበሩ። መፀዳጃ ቤትን እንጠቀም የነበረው ለስልሳ ነው። ኮሪደር ላይ እንደዚህ አይነት ነገር አጋጥሞኝ ያውቅም ነበር። እንደ ወታደር ሌሊት ነው የምንነሳው። ሙሉ ቀን ትምህርት ነው ምግባችን ራሳችንን አብስለን የምንፈላው በእርግጥ እዛም የትምህርት ቤት ምግብ አለ ግን እሱ አይስማማንም ነበር ከኢትዮጵያ ምግብ ለምደን ስመጣ የኢትዮጵያ ሀገራችን ምግብ ምን ያህል እጅ እንደሚያስቆረጥ ምን ያህል ጤነኛ እንደሆነ የምናውቀው እዛ ስንሄድ ነው ውሃው አይጠጣም ነበር ብዙ ችግሮች ነበሩ ከዛ በኋላ ደግሞ ቀስ ቀስ እያለ እየተለመደም ሲመጣ ጥቁር ማየትም አይፈልጉ ነጮችም ያጋጥማል የሚያሳድዱ ነጮችም ነበሩ በተለይ ግንቡ ከፈረሰ በኋላ ጓደኞቻችን ይደበደቡ ነበር። ልክ ትንሽ የጦርነት መሰል ሁኔታ ነበር የሚመስለው። ጊዜው በጣም የከፋ ነበር የዛን ጊዜ። በጀርመን በተለያዩ ዩኒቨርስቲዎች በተጋባዥ መምህርነትና ወጣት መሪዎችን በሚያነቃቁ ንግግሮቻቸው ይታወቃሉ። ዶክተር ፀጋዬ ለሚቀጥሉት አምስት ዓመታትም በሚኖሩበት ከተማ ከሕዝብ ከሚመረጡ የግራና ቀኝ የክብር ዳኞች አንዱ በመሆን በጀርመን በአስተዳደር ፍርድ ቤት ላይ ተሰይመዋል። ዶክተር ፀጋዬ በስፖርቱም ከሶስት አስርት ዓመታት የዘለለ የጁዶ እና የጁጅት ሱ ልምድ ያላቸው ሲሆኑ የስድስት ዳን ባለቤት ናቸው። በዚሁ ስፖርት ዘርፍ በዓለም አቀፍ የጁጅት ሱ ፌዴሬሽን እስከ የሥነ ምግባር ኮሚሽን ምክትል ፕሬዚደንትነት ሰርተዋል። ስፖርቱን በዘመናዊ መልክ ኢትዮጵያ ውስጥ በማስተዋወቅ የስፖርት ቁሳቁሶችን በማሰባሰብና ለበርካታ ባለሙያዎች ስልጠና በመስጠትም አሻራቸውን አኑረዋል። ወደዚህ ስፖርት የገባሁትም አንዱ ቅድም የገለጽኳቸው የቀኝ አክራሪዎች ነበሩ። በጣም ኃይለኛ ራሴን መከላከል ስለምፈልግ ዩኒቨርሲቲ ስፖርት ውስጥ እጄ ጀመርኩኝ፣ እንደ ዋዛ እና በስፖርቱ እየገፋሁ በዚህ ጁዶ እና ጁጂትሱ የሚባል ጁጂትሱ ትልቅ ነው። ከዛ ውስጥ ተቆንጽሎ ጁዶ ለውድድር ወጣ፣ ለኦሎምፒክ የሆነውን ማለት ነው። ኢትዮጵያ ውስጥ ጁጂትሱ ጁዶ ኮማንዶ ይባል ነበር ድሮ እና ሁለቱንም በዘመናዊ መልክ ወደ ኢትዮጵያ አመጣዋቸው ጂዶ ድሮም ነበረ ግን ዘመናዊ በሆነ መልኩ አይደለም በቤልት ስታንዳርድ በሆነ አይደለም ጁጅትሱም በዛ አይነት መልክ አልነበረም በጭራሽ ከዓለም አቀፍ ፌዴሬሽን ጋር በመተባበር በመነጋገር እያቸው መጣው ለልጆች ምንጣፎች እናመጣለን ልብሶች እናመጣለን የሁሉ በነፃ ነው በጣም ጥሩ ደስ የሚል ስራ ነው የሰራ ነው ዶክተር ፀጋዬ ከስፖርቱ ባሻገር በተግባራዊ ፕሮጀክት ማኔጅመንት በስራ ባህል በውቅር ሀሳብ እንዲሁም በግጭት አፈታት ላይ የተኩሩ ስልጠናዎችን ወደ ተለያዩ የሀገሪቱ ክልሎች በመጓዝ ሰጥተዋል። የጀርመን መንግስት ዶክተር ፀጋዬ ደግነህን ላበረከቱት ዘርፈ ብዙ የማህበረሰብ አገልግሎት እውቅና በመስጠት ለታዋቂ ሰዎች ብቻ የሚሰጠውን የፌዴራሉን ከፍተኛ የክብር መስቀል ኒሻን የዛሬ ሶስት ዓመት ሸልሟቸዋል። በኢትዮጵያም በእውቀት ሽግግር ህዝቦችን በማቀራረብና በስፖርት ላደረጉት አስተዋጽኦ በ2016 ቅድስት ዓመተ ምረት በዲያስፖራ ዘርፍ የአመቱ በጎ ሰው የእውቅና ሽልማትን አግኝተዋል። እንግዲህ ይህ የተሰጠኝ የክብር መስቀል ኒሻን ነው የሚባለው። ብዙ ኢትዮጵያውያኖች ያንን አላገኙም። እስከዛሬ ድረስ አራት ሰዎች ናቸው ኃይለሥላሴን ጨምሮ። በእርግጥ የሳቸው ደረጃው ከፍ ያለ ነው እና ይህንን በጎ አድራጎት ላደረጉ ማህበረሰብን ለማቀራረብ ለሰሩ ልዩ ድጋፎችን ለሰጡ ወዘተ ብለው ነው የሚያደርጉት። እና እኔ እንግዲህ ከመጣሁን ጀምሮ ትምህርት ቤትም እያለው የተማሪ ፓርላማ ውስጥ ነበርኩኝ። ከዛውኝ የታዳጊ ሀገሮች ማህበር ሊቀመንበር ነበርኩኝ። የተለያዩ እርዳታዎችን አደርግ ነበር። የብላክ ሂስትሪ መንስ የሚባል የጥቁሮችን ወር እሱን ሁሉ አዘጋጅ ነበር ከመጣውን ጀምሮ አርፌ አላቅም በተለያዩ ነገሮች ውስጥ ቀብቼ እንደዚ እሳተፍ ነበር በዩኒቨርሲቲ ውስጥ በምኖርበት ከባቢ አካባቢያችንም ኢንፍራስትራክቸሮቹ እንዲሻሻሉ ከጀርመኖቹ ጋር ነው እንግዲህ በብዛት እንትን የምንሰራው እዛ ውስጥ ሁሉ ማህበር ውስጥ ሁሉ በቦርድ ውስጥ ነበርኩኝ ተማሪ ያለሁኝ ማለት ነው የእውቀት ሽግግር የሀገራዊ ልማት መሰረት መሆኑን አጽንኦት ሰጥተው ሁሌም ይናገራሉ። ኢትዮጵያ ባሏት ሰብአዊና ተፈጥራዊ ሀብት ላይ ዲያስፖራው በእውቀትና ክህሎት ሽግግር የበኩሉን ማድረግ ከቻለ እንደ ሀገር መቀየራችን የጊዜ ጉዳይ ብቻ ነው የሚል ጽኑነትም አላቸው። ዶክተር ፀጋዬ ደግነህ በጀርመን ከ32 ዓመታት በላይ የተሻገረ የትምህርት የሥራና የሙያ ልምድ አካብተዋል። ለ19 ዓመታት በዳይምለር መርሴዴስ ቤንስ ስፔሻላይዝድ ባደረጉበት በተለያዩ የፕሮጀክት ማኔጅመንትና ኢንተርፕራይዝ አርክቴክቸር ማኔጅመንት ውስጥ በበርካታ የስራ መደቦች ላይ የረጅም ዓመታት ተመክሮ በመያዝ በአሁኑ ጊዜ በመርሴዴስ ቤንስ የጀርመን ገበያ ዲቪዥን በሰው ኃይል የህዝብ ግንኙነትና የብዙሃን ማኔጀር በመሆን እየሰሩ ይገኛሉ። የኢትዮጵያን ብሔራዊ ጥቅም ለማስከበር በሚከናወኑ ልዩ ልዩ የፐብሊክ ዲፕሎማሲ መድረኮች ላይ ሁሉ የነቃ ተሳትፎ በማድረግም ይታወቃሉ። ሁሉም የራሱ በውጣውረድ የታጀበ የስኬት ጉዞ አለው የሚሉት ዶክተር ፀጋዬ በሚገኝ ማንኛውም ውጤት ውስጥ ግን ሀገር መዘንጋት አይገባትም ሲሉ ለሀሽታግ ኢትዮጵያ ተናግረዋል። እኔ በአጋጣሚ አሁን እድሉን አግኝቼ እንደዚህ ኢንተርቪው ስለእኔ የተነገረ እንጂ የእናንተም ብዙ ታሪክ አለ ብዙ ታሪክ አለ እና ኮሚኒኬት የማይደረግ ነገር የለም ይባላል። እና የእናንተን ታሪክ ያሳለፋችሁት መንገድ በጣም ከፍተኛ ነው። መንገዱ ጠጠርማ ነው። ውጭ ከኢትዮጵያ ሲወጣ በተለያዩ መልኮች ማመን የሚያቅት ጠጠርማ ነው። ደልቶ የሚካሄድበት ነገር አይደለም እና እዛ ውጭ ያሉት በሙሉ ያንን አሳልፈው የሆነ ደረጃ የሆነ ነገር የደረሱ ናቸው እና ያ የወት ታሪካቸው በጣም በጣም የሚገርም ነው እና ሁሉም ደግሞ የሚገርመው የምትገርም እናት ሀገር አለችን ኢትዮጵያ ስሟ ሲጠሯት የሚከብድ ነው የሌሎች አገሮች ያንን ስም ቢያገኙት ደስ የሚላቸው ነው ይመስለኝ የሆሜር የድርሰት የተቃኘባት በመጽሐፍ ቅዱስ በቅዱስ ቁርአን የተጠቀሰች አገር ባለቤት መሆን ማለት በጣም ትልቅ ነገር ነው በብዙ ነገሮች አይገባንም። ምናልባት አንዳንዴም ችላን ሊሆናል እንጂ በጣም የሚገርም ከፍተኛ ስም ከዛ የመጣን ህዝቦች ነን፣ ከኢትዮጵያ እና ልክ አሁን አይፎን ሲባል ሰው እንደሚኮራ ሁሉ ኢትዮጵያ ሲባል ሰው መኩራት አለበት። በእርግጥ የማይወዱንም ሊኖሩ ይችላሉ። አሁን በግድቡ ብዙ እንሰራለን የኢትዮጵያን እዚህ ጀርመን መንግስትን ለማሳመን ሁሉ ችለናል። የህዳሴ ግድብ ምን ያህል ጥቅም ለቀጠናው ለኢትዮጵያ፣ ከኢትዮጵያ አልፎ ለቀጠናው ለአለምን ማበርከት እንደሚችል እንደዚህ አይነት ነገሮች ላይ ምክንያቱም እኛ ኢትዮጵያውያን ስለሆን ነው ይህንንም የቻል ነው ብዙ ነገሮች ማድረግ እንችላለን። እና እናንተም እንደዚሁ የተለያዩ ወንድምናቶች አሉ በተለያየ የዓለማችን ክልል ውስጥ የሚኖሩ በተለያየ ስራዎች የሚሰሩ እነሱንም ፈልጋችሁ አምጥታችሁ ማስተዋወቅ ማለት ትልቅ ነገር ነው። አመሰግናለሁ።